ህዝባት ማለት ለእኔ ስትል እውነታውን ንገራቸው፣ አስረዳቸው። ማለት እነሱ ሰላም የተሰማቸው አይደለም። እኔንም ሰላም እየነሱት ነው። ለሀይሚ ያለ ስሜት ምን አይነት ነው? በዝናት ቆሞ በስቃይ ወኔ

ቤተሰብ እንግዲህ ብሩዬ የፈራው ነገር ደርሷል ማለት ነው። ሀይሚዬ ሃኒዬ ዲያኔት አንቺ እንደሚፈልግ በምን ታውቂያለሽ? ለአንቺ እንደዛጎ ለምን እንደቀረበሽ በምን ታውቂያለሽ? ሀይሚዬ ንቂ፣ ንቂ፣ ንቂ እያለ እንግዲህ ብሩዬ እየተናገረ ነበረ። ያው ብሩዬ የፈራው ነገርም ሸካለ ማለት ነው። ለሀይሚዬ የተለየ ቦታ አለኝ የተለየ እንትን አለኝ እያለ መጥታ አላላቸው። ጉዲ እኮ ነው እያደረገን፣ ፎቶ እያደረ ይፈጃል አሉ ጉሊኮ እኮ ነው የባሰላው። ሀገራን አትርቃቂ ይባላል። ይሄ ነው እንግዲህ እህ ሶስቱዬ ደግሞ እንደዚ አይሰደብም። የምር የረረረ ሴት ልጅ እንደዚያ አትሰደብም። ኧረ የሆነ ክብር አለ። ፍቅረኛዋን ቀርቶ የሆነ የሆነ ቢሆን አለ። ሴት ልጅ በእንደዚ ዐይነት ነገር ተሰደብ ምናባክ ምናምን ምናምን አትልም። ሴት ልጅ ማለት ነው፣ ነውር ነው ብሩዬ የደረሰበት እንግዲህ ብሩዬ እንግዲህ አንድ አመት ሙሉ ተሀይሚዬ ጋር እየሰሩ ተሀይሚዬ ጋር ብዙ ነገር አሳልፎ እኔ ላንቺ የተለየ ይወጣለኝ የተለየ እንትና አለ የታይላት። ይሄ እንግዲህ በአስራ አምስት ቀን ቀች ብሎ ለሀይሚዬ የተለየ ላንቺ የተለየ ይወጣል። ለብቻ ሻወራ ሻለፍ አላለም። ጉዲ እኮ ነው እያደረገን። ፎንድ አድሮ ይፈጀላል። ሀገሬ ሰው ሲተርት ሌባ ሳለው ሀገርን አትድጋ ይባላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዲና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁላችሁ ሰላም ብያለሁ ወይ? ሰላማችሁ ብዙ ትርፍፍ ይበልኝ። ባለም ደረጃ የምትገኙ ወዲያ ሀገሬዎች ሰላማችሁን ልመኝላችኋለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ሰብስክራይብ ለምታደረጉ ታደርጉ ታመሰግናለሁ እያለች ቪዲዮ ሞዛሬ በአዲስ ቪዲዮ ከች ብያለሁ ማለት ነው። እንግዲህ ብሩዬ የፈራው ነገር ይኸው ከች ብሎ ማነ ሀይሚ፣ ታይ ተመለሽ፣ የልጅ ታንቺም እንደሚፈልግ ታንቺም እንዳሰበ በምን ታውቂያለሽ? አንቺን ልትፈልገሽ ዶነ በምን እርግጠኛ ነሽ? በምን እርግጠኛ ለሆነ እንትን ታለሽ ብሎ ነበረ። ይኸው ብሩዬ ያለው ሁሉ ነገር ከች አለ ማለት ነው። ከቻለ ለሀይሚዬ የተለየ ቦታ አለኝ የተለየ ስሜት አለኝ። ለለ ግሪኮ ነው የሰው ነገር ይመኛል። የሰው ነገር የሰው አይመኝም። ሰው የራሱን የሆነ ነገር ይመኛል እንጂ የሰው ነገር ጭራሽ ሊመኝ ቆርቶ ዞርም ብሎ አይታየውም። ምክንያቱም የሰው ነገር የሰው ነው ማለት ነው። የሰው ልጅ በራስ እንጂ የሚኮራ በሰው ነገር አይኮራም። ሀይሚዬ ደግሞ የብሩክ እንዲሆነች እያወቅ ዝም ብላ አደንቅህ እንዲ ዝንብር ጎዛም ጥልቅ ዝም ጥልቅ የምትለው ማለት ነው። ስለዚህ በሰይ ህይወት እና በሰው እንትን ጥልቅ ባትን የራስን ብታጣጥም እና የሰው ብትን ብዬ አስባለሁ ማለት ምክንያቱም ለምን አይዬ በአስራ አምስት ቀን ብሩዬ ተበላህ ተበላህ ይባላል እንግዲህ ይሄ ነው ማለት ነው ተበላህ ተበላህ ማለት እንግዲህ ይሄ ነው ብሩኬ የሃይሚየን ተበላ ማለት ነው። በአስራአምስት ቀን አብሯት የሰራው ሰውዬ እንግዲህ ምንም ነገር ታይላት በእሱ የተለየ ቦታ አለው። ብሩኬ ግን አመት ሙሉ አብሯት የሰራው ግን እንደዚህ ያ ምሏት ራሱ አያውቅም ማለት ነው። ጉድ እኮ ነው ይባሳለዋል። እና ዳንዬ ተሰው ህይወት ላይ ተሰው ፍቅር ላይ ወረድ ይበል እንደምን እንፈልጋለ። ሀይምዬ እኮ የሰው ናት ሀይምዬ እኮ የሰው እንዲሆንች እያወቀ የሰው ነገር ይመኛል። የሰው የሰውን ነገር አይኮራ፣ የሚኮራው በራስ ነው። የማያገኙትን ነገር እንትና አይባልም ማለት ነው። የማያውቁት ሀገር አይናፈቅም ይባላል። የማያገኙትን ነገር የሰው ልጅ አይመኝም ማለት ነው። ሰው ልጅ የሚመኝ የሚያገኙትን ነገር እንጂ በሰው ነገር ልንመኘውም ልናየ ማንችል። ምክንያቱም የሰው የሰው ነው ማለት ነው። ስለዚህ ሀይሚ ብሩኬ እንዲሆነች እያወቅ ብዙ ነገር እያላቸው እያወቅ ለሀይሚ የተለየ ነገር አለኝ ስሱ ደግሞ አጥባ እያሰጣቸው ነው የመርበይበት ይጅበት እንዴ፣ ግን ሴት ልጅ እንደዚያ አትሰደብም። እንዴ ሴት ልጅ እንደዚህ አትሰደም። ምና ደግነቱ ሀሚዬ እና ብሩኬን አልተናገርሽም። ምስበሳችሁ ናችሁ እንጂ ማለት ነው። ሴት ልጅ እንደዚህ ሳካ ሳከን ያቻት እንጂ እንደዚህ ምላስ አውጥታ ምናበክ ምናምን አንተም ልትስየ ብላ አትሰደም። ይሁን አረጋ የሚባል ነገር አለ ማለት ነው። ክብር የሚባል ነገሮች አሉ። ዛሬ የምናገራቸው ነገሮች ነገ እንቆጭ ይቆጨናል ማለት ነው። የዛሬውን የምናነጋገራቸውን ነገራቸው ነገሮች አሰብ ማለት ደግሞ ግዴ ነው። ምንም ቢሆን ዛሬ የብትጋጩ ዛሬ የብትጣሉ ያሳለፋችሁትን ታሪክ ማሰብ አለበት። አንተ ምናም ምናምን ምናምን ምናምን አይባለም። ብዙ ስድብ እየተቀመሰ ነው። ዲያኔ ፍቅረኛው እንግዲህ አጥባ እያሰጣችሁ ነው ያለው። ሀይሚየ ግን እርግት ያላች በእንደዚህ አይነት ነገር አይሰደብም። የምር ስዴ አያስፈልግም። በእንደዚ አይነት ነገር ሲት ልጅ አትሰደብም ማለት ነው። ጭራሽ ይህን ስዴው ራሱ ሴት ልጅ ልትጠቀመው ማትችልም ማለት ነው። ነውር ነው። ክብር የሚባል አለ። ለፋሚሊ የሆነ ክብር የሚባል ነገር አለ። ራሳችን የምናከብ ራሳችን ስለሆነ ለፋሚላችሁ ራሱ የሆነ ክብር የሚባል መስጠት ደግሞ ግዴት ነው። የራስን ማለት አሌለ ራሳችን ታላከብር ማንም አያከብርን፣ እና ራስ ማክበር ደግሞ ግድ ነው። ሀይሚዬ እንግዲህ ዲያኒ ዲያኒ ሀይሚዬ ሊበላ ነው ማለት ነው ዙሮ ዙሮ ዙሮ ዞሮ ዞሮ ለምን ትከራከርላታለህ? ለምን ትቆጣታለህ? ለምን ይዝትላታለህ ብሎ የተከራከረላት ዲያኒ እንግዲህ ትናንትና እንደሰማችሁ ከሆነ ለእሷ የተለየ ስሜት አለኝ፣ የተለየ ቦታ አለኝ። ለብቻችን ነው የማወራሽ ረፍ የባሳለው ሀገርን አትልቀቅ። ይሄ ነው አሁን እንግዲህ የሚያስብለው ማለት ነው። እንደት የሰው ነገር የሰው ልጅ እንደት የሰው ነገር የሰው ሆኖ እያየን እንመኛለን። ተመኝተን ነው የምንቀረው። ቲያምር ይቀራል እንጂ ሀይሚጌ ብሩኬ ናት እናት የማታገኘውን ነገር ባትለፋበትና ና ባትገባበት እና የሰው ፍቅርና የሰው ቤት ባትንትንባትል ጥሩ ነው ብዬ አስባለሁ። ለምን የራሳችን ንተ እንዲህ ሰው እንመኛለን? አንተ እኮ እንዲ የራስ አለች አይደለም። እንዴት የራስን የሰውን ሕይወት፣ የሰው ፍቅር፣ የሰው ማንነትን በእንደዚህ አይነት መልኩ በትንትን ማለት ግን እንዲ አይደብርም? የሆነ እህና የሚባል ነገሮች አሉ ማለት ነው። ለምን የእንደዚህ ነገር የሚገባ ነው የሚገባ የለም። ጨራሽ በፍጹም ሊሆንም አይችልም። የሰው የራሴ ያልሆነውን ነገር የሰው ልጅ ሊመኘውም አይችልም ሊያደርግም አይችልም። የራሴ የሆነ ነገር ግን በራሴ ነገር እኮራለሁ። በሰው ነገር ግን ለአንድ ሰከንድ ራሱ ለአንድ ደቂቃ ራሱ ልኮራበት አልችልም። በምን ምክንያት ልኮራበት እችላለሁ? የማያውቁት ሀገር አይና ፍቅር ይባላል።

እና ዲያኔ ተሰው ህይወት ላይ ተሰው፣ ፍቅር ላይ ተሰው፣ ቤት ላይ ተሰው፣ ማንነት ላይ ውጠጥ ብለህ፣ የራስን ማንነት ኖር፣ የራስን ቤት እና የራስን ማንነት አክብር። ያልጠሩብህ ና ንትን ያልትኮበት ቦታ አትገኝ። የማይወክል ቦታ የማታገኘውን ሰው፣ የሰው ህይወት አታበላሽ። ዳንተ የማይወክልን ሰው፣ የሰው ፍቅርና የሰው ማንነት እንዲይዝህ፣ የሷን ደግሞ አስብበታለሁ። ፍቅረኛው እኔ ተብያዋለ፣ የሷን አስብበታለሁ ረ ከባድ ነው፣ ከባድ ነው። እንዴት በሰው በሰው በሰው ፍቅር ላይ ይገባል? ተው፣ ታዲያ እንግዲያስ፣ አሁንም ብሩኬ አይለቀም። አሁንም ገና ብሩኬ ገና ገና ገና ድራማው ይቀጥላል። ገና ይቀጥላል። ገና አሁን አይደለ ትናንት ላይ የጀመረው ቤተሰብ ገና ድራማው ገና ይቀጥላል። አሁን ገና ነው ይቀጥላል ገና። አሁን እሱ እኮ ገና ለሷ የተለየ ቦታ አለኝ፣ የተለየ ነገር አለኝ አይደል ያለው ነገ ደግሞ ሌላ አንድን ብሎ ይመጣል። ስለዚህ ገና ይቀጥላል ማለት ነው፣ ከምንም በላይ ይቀጥላል ገና ማለት ነው። እና ዳኒ ተሰው ህይወት ላይ ተሰው ፍቅር ላይ ተሰው ቤት ላይ ከሰው ማንነት ላይ ተሰው ህይወት ላይ ወጣ ብላ የራስን ምራ የራስን ራስን ተወክለህ ለመኖር ሞክር እንጂ በሰውንትን ጥልቀት ዘ በእናትህ ሃይሚዬ እና በፍቁሬ ባትመጣና ፍቅራቸው ማንነታቸውን ባትበጣበጣቸው ጥሩ ነው ብዬ አስባለሁ ማለት ነው። ማየ ከባድ ነው። በአሁኑ ሰዓት እንዴት እንግዲህ እየተለየ እንዲህ ፍቅር የሚባለው ዝም ብሎ ጉፋን ነው እንዴ? በአሁኑ ሰዓት ዝም ብሎ ነው አድርጎ የሚይዘው። ፍቅር የሚባለው ራሱ እኮ የራሱ ቦታ የራሱ ማንነት የራሱ አለው እንጂ ዝም ብሎ አይደለም። ጉፋን ነው እራሱ እንኳን ሰውት ጉፋን ትይዘው እራሱ ዝም ብሎ ጉፋን አይይዝም። ወይም ጉፋን የያዘው ሰው ጋር ስትገናኙ ወይም የሆነ ነገር የተለየ ነገር ወይ እራሱ ሰበብ አለው። ጉፋን ራሱ ትይዝ ማለት ነው ዝም ብሎ ራሱ አይዝም። እና ፍቅርም እኮ እንደዛ ነው። ፍቅርም የምንዘውበት ጉዳይ ቦታ አለው። ዝም ብሎ ከፍ አይደለም የሚባለው ማለት ነው። እና ህይወታቸውን ይኖሩበት፣ ስራቸውን ይስሩበት። ተው ተው፣ በሰው ነገር አትገባ፣ ዝም ብና ጥድቅ እንምትለው ማለት ነው። እና ከባድ ነው፣ ከምንም በላይ ማለት ነው። አባይዎች ማለት ነው። እንግዲህ በሌላ ቪዲዮ ውስጥ እስከምንገናኝ ሰላም ሁኑልን። አገራችንን ሰላም አለ ያድርግልን እላለሁኝ። ማለት ነው እንደዚህ ቻናል አዲስ የሆናችሁ ሰብስ ሰብስክራይብ ሸር እያደረጋችሁ አበረታችሁ፣ ሰብስክራይብ ለምታደርጉኝ ከልብ ከልብ አመሰግናለሁኝ። እያዳችሁበት አለ የጠበቃችሁ እያልኩኝ በዚ ሰው ዛ ነበራችኋለሁኝ። ብሩዬ እንግዲህ ምንም ማድረግ አንችልም። ሀይሚ እያሁንም ወደድክም ጠላህም አንድ አንድ የብሩኬ ብቻ ነው የማንም የማንም አይደለችም ማለት ነው የማይወክልብን ብንሞታ ባንብ ጥሩ ነው